ከበሮቹ የሚቀመጡበት ነው። ግልጽ ማሰብ አይደለ? ስለዚህ እህታችን እዚሁ መታ ድህነት አገኘች። ባቀደችው ባሰበችው ሀሳብ ሚካኤል ከፊት ቀድሞ ኪዳነ ምሕረት እመቤታችን ደግሞ ዋዷን እያስተካከለች ለሙሽርነት በቃች። ቅዱስ ሥጋውን ክቡር ደሙን በመቀበል በስርዓተ ቤተ ክርስቲያን ጋብቻቸውን ፈጸመች። የሚደምቃችሁ በአራቱ ማቅጣጫ ከወንድሞቹ አስተወቶች ቀጥታ ታስተላልፋለች በሚዲያ ያስተላለፈችውን ገንዘብ ለቤተ ክርስቲያን፣ ለተቸገሩ ቦታዎችን እምታስረክበታችን ነች። በግል የሚመጣ ሰው አትቀበልም። አንዳንድ ሰው ቤተ ክርስቲያንን ከገደሉት ነገሮች መካከል እነዚህ ናቸው። እነዚህ ነገሮች ምን ሲባል ለቤተ ክርስቲያን ሰው ሊሰጥ ሲመጣ እንደው ለሌሊት ሰጪኝ የሚሉ አሉ። እየሰማችሁ ይሁን በጣም ስንት እናንተ ብትሩ ለእኔ ስጹኝ የሚላችሁ አገልጋይ ከኔ ጀምሮ ካለ እንዳሰጡ እየሰማችሁ። ይሄ ነው የታሰረ ይላል። ለቆሙ ለሚሄዱ የሚሰጠው ግጽ ማሳብ አይደለ። ስለዚህ ከዛ ነጻ ነች። አንደኛ ለቤተክርስቲያን ብቻ አሉ መጣገለግለው በመቄዶንያም አረጋዊ ያልናችሁ ይህንን ይሄን አገልግሎት ታገለግላለች የባለፈውን የተቀበት የመጋቢት መድኃኒዓለም የመጋቢት መድኃኒዓለም አንድ ሺህ እንጀራ ሀያ ሰባት አሁን ያሳለፍነው ቅዳሜ እኛ ደግሞ ማጠንት ይዘን በዛ ቦታ ላይ ተገኘ ጠዋት አጠንን ማታ ም እሷ ስትዘክር ተገኘ ቦታው ላይ አንድ ሺህ ሰው ቆሞ ነው የምታበላው ማለት የወንድሞቿ የእህቶቿን አስራት ተገቢ ቦታ የምታስቀምጥ ነው። በስተመጨረሻ ምን ተስማማ? እሷ ቢያንስ ቢያንስ መቄዶንያ ላይ በወር ውስጥ ላይ አስራ አምስት ቀን ተመግባለች በወር ውስጥ ማለት ነው። ስለዚህ አንደኛዋን ቀን ላይ ከደብራችን አገልጋዮች ጋር በጋራ በመሆን አገልጋዩ ካህናት ማዕጠንት ይዘው ግቢውን ያጥናሉ፣ ሕመምተኞችን መስቀል ያሳልማሉ። እሷ ደግሞ ምግብ ታዘጋጃለች። ያዘጋጀችው ምግብ ካህናት ታጥቀው ያስተናግዳሉ። በዚህ ቃል ገብተናል። አንድ ቀን ማለት ነው። እናንተ ደግሞ በቀደምም ተነጋግረናል። ፈቃደኛ ከሆናችሁ ትንሳኤ ላይ ልብሶቻችንን ሰብስበን ሳሙና፣ ዳይፐር፣ ሞዴስ፣ ሶፍት የሚበሉ ምግቦችን ደቅ ምግቦችን እነዚህን አዘጋጅተን ደግሞ በጋራ ውድቀን ቅዳሴ ያስቀድሰ ቅዳሴ እንዳለቀ ከዚህ ተሰባስበን ሄደን እዛው እናገለግላቸዋለን። ፈቃደኞች ናችሁ? እሲእጃችሁ ናችሁ። ፈቃደኞች ሆናችሁ ታዲያ ዋይላችሁት ብዙ ናቸው፣ ያወጣችሁ ጥቂት ናችሁ። መቄዶንያን ያልኳችሁ እዛ አደለ ሩቅ አገር አደለም፣ ያልኳችሁ ትሄዳላችሁ አትሄዱም? እንደዚህ አይነት ፈቃድ ማለት ነው። ስለዚህ በጋራ ሆነን እንሄዳለን። ዛሬ ለመብረቁ ለቅዱስ ሚካኤል ለታሰረው ቤተክርስቲያን የበረከት ብር እህታችን ይዛ መጣለች። ስም ዝርዝሮችን እዘረዝራለሁ። ያስገቡትን ብር በዛው እቆጥራለሁ ማለት ነው። ወለተ ማርያም የምትባል 6000 ተስፋ ማርያም 30000 ወለተ አማኒ 3500 ወለተ ሃና እና አስራት ኪዳን 28800 የልብ መሻት እግዚአብሔር ያውቃል። 10 ሺህ አመተ መድህ 10 ሺህ 715 ወለተ ማርያም 39200 ሰዳለ ማርያም 9425 ወለተ ወልድ 20 ሺህ ወለተ ገብርኤል 10 ሺህ ሀይለ ገብርኤል 30700 እህተ ማርያም 18800 ወለተ ማርያም 30 3000

ሶስት መቶ ሃያ ሶስት ሺ አራት መቶ ሃምሳ አራት ብር ዛሬ በዚሁ በአካውንታችን በአዲስ በተመረጠ አካውንታችን ታስገባልናለች ማለት ነው። እንደው እሺ፣ አባቶች ብድግ ብላችሁ አመስግኑ። ደረስ ሁላችሁ ምን ብቻ

ስርዓት የሰሩት ማን ናቸው? በቤተክርስቲያን ያለውን ስራ ማስተካከል አባቶች ይችላሉ አይችሉም? ይችላሉ። ምክንያቱም የማይችሉት ዶግማ የሚባል አለ። የቤተክርስቲያን ዶግማ ቀኖናና ፊት ይባላል። የሰማችሁኝ ነው። ዶግማ ቀሩናና ዶግማ የማይሻር የማይሻል ነው የእግዚአብሔር ቃል አይሻል የማን ቃል አልኳችሁ መጽሐፍ ቅዱስ ዶግማ ነው መሻል አይቻልም እሺ ስለዚህ በዛ ልክ ላይ ምን እናደርጋለን ማለት ነው አባቶች ዶግማን አይሽሩም አያሻሽሉትም የእግዚአብሔር ቃል አይሻሻለም ቆምጥጦን ቶን ቢሆን እንውጣታለን እንጂ አናሻሽነውም። ግልጽ መሰብ አደለ? ቀኖና ማለት ስርዓት ነው። ለምሳሌ ንሳ ስትገቡ አንዳንድ አባቶች ሀምሳ ስገዱ ይሏቸዋል። አንዳንድ አባቶች ደግሞ አርባ ስገዱ ይሏቸዋል። ስለዚህ ቀኖና ነው የሚባለው። ግልጽ መሰብ አደለ? ለምሳሌ አለባበሳችን ቀኖና ነው፣ ስርዓት ነው። ግልጽ መሰብ አደለ? ስርዓት ነው። ትውፊት ደግሞ ውርስ፣ ቅብብል፣ የተቀደሰ ወግ ይባላል። ስለዚህ አባቶች ምክንያቱም ቢገባኝም መጠየቅ ስላለብኝ፣ አባቶች እዚህ ያሉ አባቶች የአቡነ ገብረ መንፈስ ቅዱስ መጋቢት አምስት የተጨበጨበው ደስታ ስለሆነ ነው። እንደገና የመድኃኔዓለም ጥቅምት የተዘመረው የተጨበጨበው ደስታ ስለሆነ ነው። እህታችንም ከዚህ በላይ እንድትሰራ ትሰራለችም። ያቀድናቸው ብዙ ዕቅዶች አሉ። በኋላ እነግራቸዋለሁ

ምሰ የተመሰገነ እህታችን ይብዛ የሚመስል እኛ የጠበቅንበት አይደለም፣ ግን አለተማ ንትበ የተነጋገሩ አምስት ሚሊዮን ነው። እራሷ ትናገር ነው ልትፋችን ናቸው። ታስፈቶ አደለህ ስለዚህ፣ የሆነ ተማርያም ሚዲያ ቤተሰቦች ኢትዮጵያውያን እና ኤርትራውያን በሀገር ውስጥም ከሀገር ውጭ ያላችሁ ሚዲያውን የምትከታተሉ እኛ ኃላፊነት የጣለባት አምስት ሚሊዮን ነው። ነገር ግን እሷ ያመጣችሁ አሁን ሲቆጠር እርግጠኛ አንድ ሚሊዮን አርወዳ። በእርግጥ በአካውንትም የገቡ አሉ፣ ግን አንድ ሚሊዮን አልወንዳ። ስለዚህ እንዴት እናድርግ? አድርገያለሁ። እኔ እኔ ጋር ስለሚገባ ቀጥታ እኔ ነኝ የምትቆጣጠራት። የሚገርማችሁ ለማረጋገጥ ጭምር ይደውላሉ። የሚገርማችሁ አጋጣሚ የአካውንቱ ውስጥ እኔም ስላለሁበት ይደውሉልኛል። ከተለያዩ አለማት ነው የሚደውሉት። በእውነት ተማሪያም ሚዲያ አይተን ነው ይሄ አካውንት የእናንተ ነው ወይ የተቋቋመው ኮሚቴ ነው እያሉ ይጠይቁኛል። በዚህ ተነጋግረናል። ግን አንቺ ካመጣችሁ ሰለ ሶስት የባለፈው ሶስት ሰባት ልበለው ስምንት ደርሷል ስምንት መቶ ማለት ግን አንድ ሚሊዮን እንኳን አልሞላም አምስት ሚሊዮን እየጠበቅን ምን እያሰብሽ ነው እንስማት ሀሳቧ እንስመ

ሚዲያ ተከታታዮች ኢትዮጵያውያንና ኤርትራውያን በዓለም ያላችሁ፣ ስለዚህ ወለተ ማርያም ላይ ተጣለ አምስት ሚሊዮን ነው። እቺ ነው አንድ አልቺ ምን ሰማታ እግዚአብሔር ለአስችላይ ሰጥማይደል እኔ አቅም የለኝም ከስደት አመጥቶ የተወሰኛ አምላክ እዚህ ያደረሰ ክብር ሞገስ የሆነኛ አምላክ መዳን ያለው እኔ እንደማንኛውም ሰው ለካማ። ነገር ግን እግዚአብሔር አንዳንድ ጊዜ እቃ ይፈልጋል፣ መጠቀሚያ ባሪያ ይፈልጋል፣ አገልጋይ እና በዝ ጸልቼ እንድ መድኃኒዓለም ፈተና እንዲያረቅልኝ እናንተ ምጸልት እያገዛችሁኝ፣ ይህን ሚዲያ የምትከታተሉ ይህን የምትወዱ በተለያየ መንገድ የተለያየ ደብሮችን ያብራችሁን ያሰራችሁ አስራት በረከት በኩራታችሁን የምትልኩ ለተለያየ ደብር ለአገልግሎት አንዳንድ መባም እንዲሁም ነገር አስራት ልንሰጥ ወንድሞች ወንድሞቼ እግዚአብሔር ያክብርልኝ ነገር ግን የተጣለብኝ አምስት ሚሊዮን ነውና እስካሁን ማክሲመም አንድ ሚሊዮን አልሞላም እያሉ ነው እንደሰማችሁት አባ ተናገሩትና እንግዲህ ከእናንተ ብዙ እንጠብቃለን ወደፊት ብዙ የላይቭ ፕሮግራም እንዳለን ብዙ ነገር ስናወራ ነበር በግል እንደምናወራ ሁሉ ነገር ግን እግዚአብሔር ፈቅዶ እዛ ድረስ ያድርሰንና አስራት በኩራት በረከታቸውን እንግዲህ ለሊቀ መላኩ ለቅዱስ ሚካኤል በማድረግ እም ከአምስት ሚሊዮን ሙሉና እንግዲህ ገላግልል ሁሉም ው እጃወጥተዋልና አባቶችና እስኪ ጸሎታቸው ያግዘን። በስደት ያሉት ወንድሞቻችን እንዳይሰጡ የሚጋረደው ጋግሎች ነው። ብዙ ያስባሉ፣ ለመስጠት ይፈልጋሉ። ብዙ ቀዳዳ ያበጅባቸው እና ያን ቀዳዳ ሊደፍኑ ሲሞክሩ እነሱ ያጥራቸዋል። ምክንያቱም ሰዋዊ ስሜት አለ፣ አለማዊ ድሮ አለና የሱ ሴራ ነው። መድኃኒዓለም ብቻችሁን ይፍታው ብለናል። እንግዲህ ቃሉን የተሰጠኝን አደራ እንደወጣ እግዚአብሔር ይታይ። እሽ እንግዲህ በሚዲያዎች ስም ነው፣ በእኔ አይደለም፣ በእኔ የሚችል አይደለም። እግዚአብሔር በሚያውቀው ነገር፣ ግን እነሱ የሰሙት ይህንን ያዩሁት ወንድሞቼ፣ እንግዲህ የተቀበልኩት የተቀበልኩትን አደራ እንደወጣ እንደሚያግዙኝ ስለማስብ እንግዲህ፣ አይ አያሳፍሩ እስካሁን ይንሰርታ ነው

ሁለት ደግሞ ማን ነው? ዮሐንስ ነው። ዮሐንስ ደግሞ ራሱ ይብላው እስ ዮሐንስ ነው ራሱ ራሱ ይብላው ስንቷል ምክንያቱም ዮሐንስ የማን ወዳጅ ነው እ አይ የሚካኤል ነው። የሚካኤል ወዳጅ ነው። እንደገና ደግሞ የማን ወዳጅ ነው? የሚቤታችን ወዳጅ አይደለ እንዴ? አምራት እኮ ነበረ ገብርኤል ሲኖር ሚካኤል አለ የለም። ምስለ ፍቁር ወልድ ስለ ስትመለከቱ በቤታችን መድኃኔዓለምን ታቀፋ መድኃኔዓለም ገብርኤል አለ ሚካኤልና ገብርኤል በግራ ማለቀን ስለዚህ፣ በእርግጠኛ እህታችን የሚዲያ አካላቶቹ አግዟ ነገሮችን ታስተካክላለች ማለት ነው። እንድታስተካክል ሁላችሁም በያላችሁበት እንደው እኛ ቃል የምንገባላት እናንተ ሁላችሁ ውስጥ ያላችሁ እንዳትነሱ ለአንድ ሳምንት ለስንት ሳምንት? ዛሬ ምንድን ነው? ሮም ማለት እስከፊታችን ማክሰኞ ድረስ ወለተ ማርያም እያለን በጸሎታችን እንለምንላታለን። እርግጠኞች ናችሁ አባቶች? ወለተ ማርያም እንዳትረሳ እኔ እንኳን አረሰው። ምክንያቱም የእናቴ የክርስትና ስም ስለሆነ አረሰው። ስለዚህ ሁላችሁም ስትቆሙ ስትመጡ እዚህ ጋር ወለተ ማርያምን አበርታት ወለተ ማርያምን አግዛ ስራዋን አቃናላትና የታሰበው እንዲሳካ አድርግላት ብለን ሁላችንም በጸሎት እንለምንላት ማለት ነው። እግዚአብሔር አምላካችን ስም የተመሰገነ ይሁን። የሚዲያ አገልግሎት መሀል ላይ እውነት እንደተናገረችው ግንቦት አስራ ስድስት ና አስራ ሰባት የላይፍ ጉባኤ አለን። ከዚህ ከምታደርጉልን ባሻገር በዓለም ዙሪያ ያላችሁ ኢትዮጵያውያንና ኤርትራውያን የወለተ ማርያም ሚዲያ ተከታታዮች ከአሁኑ ጀምሮ የግንቦት 16 እና የግንቦት 17 የላይቭ ጉባኤ ትምህርት አለ፣ ዝማሪ ያለ፣ ወርድስ ቅኔዎች አሉ፣ ኢንተርቪዎች አሉ። ወለተ ማርያም ያልተናገረቻቸው ብዙ ትርክቶች እና ብዙ ታሪኮች አሉ። እነዛን ታሪኮች ከዛው ከመገናኛው ተሰሙታላችሁ፣ ከዛው ከቪዲዮ ማለት ነው። ስለዚህ ሁላችሁ በዚህ እንድትገኙ ነው የምናሳስብሽ ሚቄዶንያን መሲም ከሚቄዶንያ ወደኛ ብቻ ብለን አንለለም። ንሽም ይብሳም ይነስም ግን እቺን እስክናስተካክል ግን እንዶ አንድና አንድ እይታ ሁሉ ወዴት ነው? ልክ እንደ ፈረስ ማለት ነው። ፈረስ ጋሪ ሲታሰርለት ምን ይደረግለታል? ወይም ሲጋለ ማለት ነው። እዚህ ጋር የሚከደንለት አለ አይደለም? እ እየሰማችሁኝ ነው? እዚህ ጋር ጎንና ጎኑ ጋር የሚዘጋለት ነገር አለ አይደለም? ምን እንዲያደርግ ነው ኔትወርክ ነው እንዴ? ምንድነው? ወደኋላና ወደ ጎን ምን እንዳይ እንዳይ ምክንያቱ ጎን ላይ የሚያሰለበለው ነገር እንዳይሆን ነው። ስለዚህ ወለተ ማርያም፣ ባንደኛው ጎንሽ በበላይኛው ልብ በላይኛው ኪዳነምህረት ቁጭ ብላለች። በዚህ ጋር ደግሞ እጪጌና መልቆስ በጎንሽ በፈለግ ይችላል ደግሞ ሚካኤል ቆሟል። ፈቃደኛ ነሽ? ይሄ እስኪፈታ ድረስ ወደ ሌላ ማታ ና ለማየት አልሄድም። የፈታዬን ሳይፈታ አመስግኖላት፣ አመስግኖላት የፈታ ሳይፈታ የትም አልሄደ። እሺ፣ አሁን የዚህ አገልግሎት የመጨረሻ ማብቂያችን ንግግራችን ወለተ ማርያምን የምናስባት ደግሞ ማሰጋ እንደው ታሪክ ሆኖ የሚቀመጥላት የፈታኝን ይፈታኝ ነው ነው። ሳይፈታ ሳይፈታ ለተማሪ እዚህ ደግሞ ይፈታኝ። ስለዚህ እንደ መምህር ያለን ምን ነው ቲክቶክ ዛሬ የሚለቁ ከሆነ ወለተ ማርያም እንዳለች የፈታኝ ሚካኤል መብረቁም ሳይፈታ የትም ማሌድም የሆላችሁ ሰምታችኋል አይደል? የፈታህ ቅዱስ ሚካኤል ሳይፈታ የታሰበ መምህር እኔም የትም ማሌድም ብላለች። እርግጠኛ ነኝ በዚህ ሀሳብ ጸሎት ልመናችንም ተሰምቷል ብዬ በእርግጠኛ ሆኜ መናገር እንችላለን። እግዚአብሔር አምላክ ተፈቶ ደግሞ ፈተኸኛል፣ አንተም ተፈተሃል። ስለዚህ እባክህ ለተሻለ አገልግሎት ደግሞ ሌላ ቦታ ላግዝህ፣ እዚህ ሳለቅ የምትልበት ዘመን ደርሶ እልል ብለን አመስግን እንድንመለከት አምላካችን ብቻው ነው ማለት ይርዳ ፈጻሚያችን ያሳምንልን። እንዳትረሱ ወለተ ማርያም የሚለው ጸሎትና የፈታኝን ሳይፈታ የትም አልሄድም፣ ውዳሴ ማርያም ሆና አይደለ የፈታኝን ሲተናደው እራሷ ደግማ ተረዱ ጠቅ ብላ በተለይ የወለተ ማርያም ሚዲያ ቤተሰቦች ኢትዮጵያውያንና ኤርትራውያን ቤትኛውን መልገት ከሀገር ይወጣችሁ ወደ ሀገር ስትመጡ የመጀመሪያ የምትሳለሙት ወለተ ማርያምን የፈታው መብረቁ ሚካኤል ይሁን እያለን እያሳሰብን፣ እስቲ ሷ እራሷ ባንደበቷ የምትለውን ሶስት ጊዜ ስናገርና እንስማል በደንብ ስኖ ጆራችሁ የፈታኝ ሊቀ መላኩ ሳይፈታ የትም አልሄድም። የፈታኝ ቅዱስ ሚካኤል በሩ ሳይፈታለት ትኩረቴም እናን ሁሉም ሚዲያም ሆነን የምሆነን የትም ነገር እንደማልሄድ ቃል እገባለሁ። እግዚአብሔር ያግዘን። ሞልቶ ደግሞ በቃ ስራቱ ተፈታ፣ በሩ ተከፈተ፣ ያሰብነው ተሟላ ብለን ዳግም በሚዲያውስም ስም እልል ብለን እያመሰገንን እንደምንቀርባም ናለው እንደምንቀርባምናለው ተስፋ ማረጋለው። እግዚአብሔር እዳን በጸሎት አስቅጹ እሺ እሷ ስታስፈታ የዛኔ ሲፈታ ደግሞ ያው እንዴት እንደምንዘምር ዚወቀ የሰማችነው፣ እንዴት እንደምናለቅስ የደስታ ለቅሶ፣ እልል ማለት፣ መዘመር ለመዘመር የደስታ ለቅሶ አስብ ያለው እርግጠኛ ደግሞ ተፈቶ እናያለን። በእውነት ነው የምላቱ፣ ተፈቷለን። ይሄ የተፈታው መቼ ነው? ሀሳብ አንድ ሁለት ስንጀምር እግዚአብሔር ወዳጆቹን አዘጋጅቷታል። ወለተ ማርያም ሩፋኤል መግባ ነው የሚገርማት። ሩፋኤል መግባ ቤቷ፣ ልክ ልትበላ ስትል ባለቤቷ ዩቱብ ሲከፍል የታሰረው ሚካኤል ሲባል አላስቻላትም። እየሮጠች ነው የመጣችው፣ ሳት ጎርስ ማለት ነው ምክንያቱም ለእኔ የደረሰ ሊሚቀ እንዴት ቤቱ ይታሰራል? ይሄ ውሸት ነው፣ ሰዎች ያደረጉት ነው ብላ መጣች። እዚህ ጋር ቆማ ነገ ይፈልጋቸዋለ እንዲያሳዩኝ አለች። በንጋቷ ተገናኘ ሄዳ የታሰረውን አየች። ወዲያው ኪሳ ውስጥ ያለነው ሰላሳ አራት ሺህ ብር የሰጠ ባቸው ትራንስፈር ያደረገችው ግልጽ መሰቡ አደለ። ስለዚህ ማየት ማመን ነው ብላ እሷም ተመልክታ አሁንም እንደተናገረችው የፈታኝ ሳይፈታ ከዚህ ወዴት አልሄድም ብላለች ማለት ነው። ሌላው ተስፋ ማርያም፣ በቅደሰ ማርያም፣ ጸላሌ ማርያም፣ አስካለ ማርያም፣ ወልደሰንበት፣ ወለተ ገብርኤል፣ ተክለ ሐዋርያት፣ ፍቅርተ ማርያም፣ ብርሃነ ስላሴ፣ ስነ ጊዮርጊስ፣ ወለተ ጻድቃን፣ ኃይለ ገብርኤል፣ ወለተ ኢየሱስ፣ ወለተ መድህን፣ እህተ ሚካኤል፣ እህተ አምላክ፣ እህተ ገብርኤል፣ ወለተ ተክላይሮን፣ ገብረ ስላሴ፣ አመተ ገብርኤል፣ ፍቅርተ ስላሴ፣ ወለተ ሐዋርያት፣ አስካለ ማርያም፣ አስራተ ኪዳን፣ ወልደ መስቀል፣ ወልደ ሀና፣ ኃይለ ማርያም፣ ኃይለ ኢየሱስ፣ አስካለ ማርያም፣ ወለተ ጊዮርጊስ፣ ልክ እንደዚሁ በጸሎት አስቡ። ሌላ የቻልነውን በአቅማችን እናመጣለን ብለው ቃል ገቡ። በሁለት ተማርያም በኩል ማለት ነው። ያሰባችሁትን እግዚአብሔር አምላክ አሳቶላችሁ፣ ለምስክር ያልካችሁት እግዚአብሔር ይስጥልን ወልደ ዮሐንስና ወለተተስላሴ።